ሰባት እሺ፣ ፋሚሊዎች ይሄንን ስናደርግ ቤተሰቦቻችን እናቶችን ለማበረታታት ነበር ይሄን የሰራን የነበረው እና እናታችን፣ ሁላችሁም ሁላችሁ በምችሉት አቅም እርዳት እርዳታ፣ ፋሚሊ ስልኳና አካውንቷን ከታች እናስቀምጣቸው። ሁላችሁም በቻላችሁ አቅም እርዱን። ይሄን ቪዲዮ ሼርና ኮፒ ሊንክ ለሁሉም ሰው እንዲደርስ በትህትና እንጠይቃችኋለን።